ብሎ ተናገራቸው። ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃቸኋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራቸኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደገና ደግሞ እድል የሰጠንን እግዚአብሔርን እጅግ አድርገን እናመሰግናለን። አሁንም ከዛው ከፋሲካው ጋር ተያይዞ የቀጠለ ትምህርት ነው የምናየው። የብሉ ኪዳኑን ፋሲካ የምናገኘው ባለፈው ክፍል ያነበብነው የአዲስ ኪዳኑን ፋሲካ ነው እና እንዲሁ ስላ አይደለ ፋሲካ አመጣጥ ምንጭ አለው ብለን አይተናል። እዚህ ዘጻት 12 ላይ ነው ያለው። ክፍሉን ላንበው። ሁለቱም ተደጋጋሚ ነው። ዘጻት 12 ላይ ያለው እግዚአብሔር ለሙሴ ያለውና ሙሴ ደግሞ ለሕዝቡ የሚለው እግዚአብሔርም በግብጽ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሆናችሁ፣ የዓመቱን መጀመሪያ ይሆናችሁ። እስራኤላውያን ወር ሲቆጥሩ አመተ ምህረት ሲቆጥሩ የጀመሩት ከፋሲካ ነው። ከብሉይ ኪዳኑ ፋሲካ እኛ 2017 አመተ ምህረት እንደዚህ እያልን እንደምንቆጥረው ዓመተ ምሕረት ብለን የምንቆጥረው ከምን የተነሳ እንደሆነ ታውቃላችሁ። እና ይሁናችሁ አላችሁ ይላል ለነሱ የአዲስ ነገር ጅማሬ ነው ፋሲካ ማለት ለእስራኤላውያን። በዚህ ወር በአስረኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤትም አንድ ጠቦት ይውሰድ የቤቱ ሰዎች ቁጥር ለጠቦቱ የማይበቃ ቢሆን እሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱ እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት ይሁን ይላቸዋል። ይሄ የሚያርዱት በጎ ይፍየል ሊሆን ይችላል በብሉይ ኪዳን። የሚገርመው ግን ነውር የሌለበት ክርስቶስ ኢየሱስ። ባለፈው ጴጥሮስ ላይ እየተናገር ነው። የተዋጃችሁት አንዱ በክርስቶስ ኢየሱስ ደም ተዋይተናል የተዋጀኑ በክቡር የክርስቶስ ኢየሱስ ደም ነው እንጂ በፍየሎች ወይም በሌላ ደም አይደለም፣ ይላል። ነውር የሌለበት ነበር የሚያርዱት። የአንድ አመት ተባት ይሁን ከበጎች ወይም ከፍየሎች ውሰድ። በዚህም ወር እስከ አራተኛው ቀን ድረስ ጠብቁት። የእስራኤልን ማኅበር ጉባኤ ሁሉ ሲመሽ ይረዱት። ከደሙ ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቀቡት። ለምን እንደሚቀቡት ወረድ ብለን እናየዋለን። ያርዳሉ ደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቀቡት። ይሄ ምንድን ነው ሚስጥሩ? ትዕዛዝ አለው፣ ሚስጥር አለው። ወዳጆች ድርጊት አለው፣ ሚስጥር አለው። እኛ በአዲስ ክርስቶስ በአዲስ ኪዳን በክርስቶስ ኢየሱስ ደም በግንባራችን ላይ ምልክት መሆኑን ነው የሚያሳየው። አሁን ሊትራሊ በቤቶቻችን ላይ አይደለም የምናደርገው። አንዳንድ ሰው በጊያርድና አሁንም መስዋዕት አለ በግ ወይ ፍየል ወይ በሬ አርድና እዚህ ግንባሩ ላይ ያደርጋል። ጆሮ ላይ ያደርጋል። አውራጣቱ ላይ ያደርጋል። በዚህ ባለንበት ዘመን ወዳጆቼ የማይታይ ስውር ምልክት በእያንዳንዱ ቅዱሳንና አማኝ ምልክት ግንባራችን ላይ ምልክቱ አለ። ራእይ ላይ ታገኙታላችሁ። ይቀቡት በሳት የጠበሰውን ስጋውንም ቂጣውንም እንጀራውን በዚያች ሌሊት ይብሉ፣ ከመራራ ቅጠል ጋር ይበሉታል ይላል። በጋርደው ሁለቱም መቃንና ጉበኑን መቀባት ብቻ አይደለም። ከመራራ ቅጠል ጋር ይሉት። ምንድነው? መራራ ቅጠል ምሳሌነቱ ካላችሁ እስራኤላውያን ያዩትን መከራ በግብጽ የሚያሳይ ነው። ምንድነው ያዩት መከራ? እዛው ዘጻት ላይ ምዕራፍ 3 ከቁጥር ሰባት ጀምሮ ተመልከቱ። እግዚአብሔርም አለ በግብፅ ያለውን የሕዝቤን መከራ በእውነት አየሁ ከአስገባሪዎቻቸውም የተነሳ ጮታቸውን ሰማሁ ስቃያቸውንም አውቃለሁ። ከግብጻውያን እጅ አድናቸው ዘንድ ከዚያችም ሀገር ወተትና ማር ወደምታፈሰው ሀገር ወደ ሰፊቱና ወደ መልካሚቱ ሀገር ወደ ከነአን፣ ወደ ኬጣውያን፣ ወደ አሞራውያን እንዲህ እያለ አወጣቸው ዘንድ ወረድኩ። ስለዚህ ዘጸአት ማለት ፋሲካ የሚለው መውጣት ነው። ከየት ወዴት? ከግብፅ ወደ ከነአን። እኛ ከየት ወዴት ነው የምንወጣው? ከዓለም ወደ መንግስተ ሰማይ፣ ከዓለም ወደ ገነት፣ ከዓለም ወደ እግዚአብሔር ከተማ፣ ወደ ተስፋዊቱ ምድር አወጣቸው ዘንድ ወረድኩ። ብዙ ሰው ከነአን የመንግስተ ሰማይ ምሳሌ አይደለም ሊል ይችላል። እንግዲህ ሰው እንደየንትኑ እንደየትርጉሙ ነው አወጣቸው ዘንድ ወርክና አሁንም እነሆ የእስራኤል ልጆች ጩኸት ወደኔ ወጣ። ወዳጆቼ የሰው ልጆች ጩኸት እግዚአብሔር ይሰማል። ጩኸት ወደ ሰማይ ይወጣል። ጩኸት ብቻ አይደለም፣ አሁን እናየዋለን። ደምም ወደ ሰማይ ይወጣል። ደም ድምፅ አለው። ለዚህ ነው ይሁዳ ታንቆ ሞተ፣ ተዘርግፎ ሞተ። አኬልዳማ የደም ምድር ተብሎ እንደተጻፈ ደም ይጮሃል ጮኸት፣ ይሰማል ጮኸት ወደ እኔ ወጣ። ግብፃውያን የሚያደርጉባቸውንም ግፍ ደግሞ አየሁ። በዚህም ዘመን ወዳጆቼ ግፍ አለ፣ ግፍ አለ፣ መከራ አለ፣ ጮኸት አለ፣ ስቃይ አለ፣ ዋይታ አለ። ይሄ ዋይታ ወደድንም ጠላንም እግዚአብሔር ያየዋል እግዚአብሔር ይሰማዋል። እግዚአብሔር አይቶ ዝም አየሁ ወረድኩ ነው የሚለው። እግዚአብሔር ካየ ይወርዳል። እግዚአብሔር ከሰማ ይወርዳል። ወዳጆቼ በኢትዮጵያ ስላለ ጩኸት፣ በአፍሪካ ስላለ ጩኸት፣ በዓለም ላይ ስላለ ጩኸት እግዚአብሔር ይወርዳል። እና እነዚህ ሰዎች መራራ ቅጠል ትበሉታላችሁ ሲል እሚያሳየው ይሄንን ጩኸት ይሄንን ግፍ ይሄንን ስቃይ ነው። ከመራራ ቅጠል ጋር ትበሉታላችሁ። የሚገርመው ፈርዖን ምን እንዳለ ስሙ። እግዚአብሔር ይሄንን አለ አድናቸው ዘንድ ወረድኩ ብሎ ሙሴና ፈርዖን ያለውን ስሙ። ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ህዝቤን ልቀቅ። ፈርዖንም ቃሉን ሰማ ዘንድ እስራኤልን ስለቅ ዘንድ እግዚአብሔር ማን ነው? እንዲህ አይነት ሰዎች አሉ። እንደ ፈርዖን አይነት ሰዎች እዚህ ላቸው ያሉ። ሉቃስ 18 ላይ አንዲት መበለት ሴት ከባለጋራዬ ይፍረድልኝ እያለች ስትነዘንዘው ሰውየው እግዚአብሔርን የማይፈራ ሰውን የማያፍር እንዲህ አይነት ሰዎች አሉ በምድራችን። እግዚአብሔር ጣቱን ይገልጣል። እግዚአብሔር ክንዱን ይገልጣል። ብዙ ፈርዖኖች አሉ፣ አንቀው ያዙ አለቅም ያሉ፣ በየቤታችን በየጓዳችን በየቤተ ክርስቲያን በትውልድ ላይ አንቀው ያዙ ፈርዖኖች አሉ። እግዚአብሔር ግን ይነሳል ወዳጆች፣ እያየ ዝም አይልም። እና ቃሉን ሰማ ዘንድ እስራኤልን ስለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልንም ደግሞ አለቅም። አሌላ እግዚአብሔር በጸናችጅ ውሻ ምላሱን እስከማያንቀሳቀስባችሁ ድረሳል። ከዛ በኋላ ወዳጆቼ ከዚህ ከፋሲካ በፊት ነፃ ከመውጣታቸው በፊት አስር ተአምራትን አፈራረቀበት። እግዚአብሔርን አላቅም ያለ ሰው እግዚአብሔርን አወቅ። እንደውም ሲጀምር እዛ ጋር ምንድን ነው የሚለው? እግዚአብሔር ማን እንደሆነ ይታወቅ ዘንድ ያንን መከራ እንዳዩ ውሃው ወደ ደም ተለወጠ። ደም ጉዳይ ስላለው የምናወራው ቀጥሎ ስለ ደም ስለሆነ የመጀመሪያው በግብፅ ሀገር ያለው ውሃና ወንዝ ሁሉ ምን ሆነ? ደም ሆነ። አልለቀቀም። ከዛ የጓጉንቸር መቅሰፍት፣ የተባይ መቅሰፍት፣ የእንስሳት እልቂት፣ የባጭ መቅሰፍት፣ የበረዶ መቅሰፍት፣ የአንበጣ መንጋ፣ የጨለማ መቅሰፍት፣ በመጨረሻ ላይ የበኩር ልጆቻቸውን እግዚአብሔር እንደሚገድል ተናገረ። መራራ ቅጠል ብሉት ካለ በኋላ እንዲህ ይላል። ጥሬውም በውሃም የበሰለውን አትብሉ፣ ነገር ግን ከራሱ ከጭኑ ከሆዱ ዕቃ በእሳት የጠበሰውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሩ፣ እስከ ጠዋትም የቀረውን በሳት አቃጥሉት። ወገባችሁን ታጥቃችሁ። እንዴት እንደሚበሉት ከመራራ ቅጠል ጋር ብቻ አይደለም የሚበሉት። ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁን በእጃችሁ አድርጋችሁ እንዲህ ብሉት። ወዳጆቼ ምሳሌነት አለው የአዲስ ኪዳኑ ፋሲካ ስናከብር እንዴት ማክበር እንዳለብን ስንነጋገር ሊገባን ይገባል። እስራኤላውያንን አስር መቅሰፍት አድርጎ ነው እግዚአብሔር ከፈሮን መንጋጋ ያወጣቸው። እኔና እናንተ ከምን እንደወጣን ልናውቅ ይገባል። ቅዱሳን ስሙ፣ እግዚአብሔር ከምን እንዳወጣን እስራኤላውያንን ከዚህ መከራና ጭቆና እንዳወጣ ከየመጀመሪያው ከጨለማው ስልጣን አዳነን ነው የሚለው። ጨለማው ስልጣን አለው በሞት ላይ ስልጣን ያለውን ይኸውም እንዲሽር ነው ይላል። በመስቀል ጠርቆ እንዴት እንዳስወገደው ሰይጣን በትንሳኤ ነው። ስለዚህ እግዚአብሔር ያዳነን ከጨለማው ስልጣን ነው። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ ነው የሚለው። እኔ እና እናንተ የዳነው ከጨለማው ስልጣን ነው። እኔ እና እናንተ የዳነው ክፉ ከሆነው ዓለም ነው። ዓለም ክፉ ነው። ለቀኑ ክፋቱ ይበቃዋል ነው የተባለ። ወዳጆች ክፉ ከሆነው ከአሁኑ ዓለም ያዳነን ዘንድ፣ ክፉ ከሆነው ስጋ ከዚህ ከስጋችን ነው ያዳነን፣ ከገሃነም እሳት ነው ያዳነን። ወዳጆች እኛ ከፈርዖን ከተለያየ ስርዓት አይደለም፣ ከጨለማው ስልጣን ከፈርዖን ነው ያዳነን። እዚህ ጋር ደግሞ ምን ይላችኋል? ወገባችሁን ታጥቃችሁ ጫማችሁን አጠልቃችሁ በትራችሁን በእጃችሁ ይላችኋል። ምንን ያሳያል ብለህ ስትለኝ፣ ይሄ ዝግጅትን ያሳያል። እኔና እናንተ እንዴት ሆነን እንደምናከብረው በዓሉን ሲናገረን ነው። ኤፌሶን ስድስት ላይ ብዙዎቻችን የምናውቀው ክፍል እንዲህ ይላል፣ በቀረውስ በጌታና በኃይሉ ችሎት የበረታችሁኑ። ለምን ሰው በኃይሉ ችሎት አይበረታማ በማንም ይበረታው። በጌታና በኃይሉ ችሎት የበረታችሁኑ እና የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ምንድነው ይሄ? እግዚአብሔር ዕቃ መጋደላችን ከደምና ከስጋ ጋር አይደለም። በጣም ደስ ይለኛል በብዙ ነገር ወዳጆች። እንደ ሰው እንበላለን፣ እንጠጣለን፣ እንደ አለማይ ልማድን እንመላለሳለን። መጋደላችን ግን ከደምና ከስጋ ጋር አይደለም በሰማይ ካለ ከክፋት መንፈሳውያን ሰራዊት ጋር ነው ይላል። አሁን በሰማይ ያለ የክፋት መንፈሳውያን ሰራዊት ነው ያለብን። ይናናል ባላጋራችሁ ዲያብሎስ የሚውጣውን ፈልጎ በዙሪያችሁ እንደሚያገሳ አንበሳ ነው የሚለው። በሰማይ ካለ ከክፋት መንፈሳውያን ሰራዊት ካለቆች፣ ከስልጣናት፣ ከኃይላት ጋር ነው ይላል። ስለዚህ ይልና በክፉ ቀን የሚንበለበለውን የክፉን ፍላጻ እንድታጠፉ ይቻላችሁ ዘንድ የእግዚአብሔር ዕቃ ጦር አንሱ። እላይ ልበሱ ነው የሚለው፣ እዚህኛው ጋር ደግሞ አንሱ። ምንድነው ይሄ የምናነሳው ሲባል፣ የመዳን ራስ ቁር፣ የጽድቅ ጥሩር ወይም የደረት ጥሩር፣ የመንፈስ ሰይፍ፣ የእውነት መታጠቂያ፣ የወንጌል ገንባሌ፣ እሱም የእግዚአብሔር ቃል ነው ይለዋል። ስለዚህ አያችሁ ወገባችሁን ታጥቃችሁ ጫማችሁን አድርጋችሁ በትራችሁን በእጃችሁ ይዛችሁ እንደሚል በአዲስ ኪዳን የጽድቅ ጥሩር የመዳን ራስ ቁር የመንፈስ ሰይፍ የእምነት ጋሻ የእውነት መታጠቂያ የወንጌል ገባል ይለዋል። ዘወትር በመንፈስ ጸልዩ ብሎ ይናገራል። እኔና እናንተ ፋሲካን ስናከብር እንዲህ መዘጋጀት ይሆንልን። የሰማይ አምላክ እግዚአብሔር ይርዳል። ቀጥሎ እንዲህ ይላችኋል እኔም በዚያች ሌሊት በግብፅ አገር አልፋለሁ። በግብፅ አገር ከሰው እስከ እንስሳ ድረስ በኩሩን ሁሉ እገድላለሁ። እግዚአብሔር ይገድላል ያድናል። የማይሰማውን ይገድላል፣ የሚሰማውን ያድናል። ሀናነች እንዲህ አለችው፣ እግዚአብሔር ይገድላል ያድናል። እገድላለሁ፣ በግብፅ አማልክቱ ሁሉ ላይ እፈርድባቸዋለሁ ግብፅ የኃጢአት ምሳሌ፣ ግብፅ የጣዖት ምሳሌ። ለኢትዮጵያውያን እምነት ግብጾች እንደነበሩ ይታወቃል። ምን ይዘው እንደመጡ፣ ምን ይዘው እንደገቡ፣ ምን ይዘው እንደጀመሩ ይታወቃል። ፈርድባችኋል፣ እኔ እግዚአብሔር ነኝ። ደሙም ባላችሁበት በቤቶች ምልክት ይሆንላችኋል። አሁንም የምናወራው ስለ ደሙ ነው። ደሙ ምንድን ነው? ምልክት ነው። የምን ምልክት? ደሙን ባላችሁበት ቤት ምልክት ይሆንላችኋል። ደሙንም ባየው ጊዜ ከናንተ አልፋል። ኢየሱስ ክርስቶስ በደሙ የታረቀን በደሙ ቤዛነት ያደረገው ለዚህ ነው። ደሙን ባየው ጊዜ ከናንተ አልፋል። ልዩነቱ ደሙ ነው። ደሙን ባየ ጊዜ ነው። የበጉን ደም ደሙንም በጉበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጅ ላይ ያልፋል። አጥፊው የሚመታ ዘንድ ወደ ቤታችሁ እንዲገባ አይተውም። ከዛ እንዲህ ይላል፣ በጣም የሚገርመው ይህ አምልኮ ለእናንተ ምንድን ነው ባሏችሁ ጊዜ ማን ነው የሚላቸው? ልጆቻቸው ይጠይቋቸዋል። ፋሲካ የእግዚአብሔር ነው። ፋሲካ ባለቤት አለው። ምክንያቱም እዛው ጋር ምን ይላል? ይህ የእግዚአብሔር ፋሲካ ነው ይላል ቁጥር 11 ላይ እርሱ የእግዚአብሔር ፋሲካ ነው። ፋሲካ የእግዚአብሔር ነው። ፋሲካ አምልኮ ነው። ይህ አምልኮ ለእናንተ ምንድን ነው ባሏችሁ ጊዜ እናንተ በግብፅ ሀገር በእስራኤል ልጆች ቤቶች ላይ አልፎ ግብፃውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፉ መስዋዕት። ለዚህ ነው ማለት የሚለው ፔሳህ ወይም ደግሞ ፓስኦቨር የተባለው እዚህ ቁጥር 27 ላይ ስላለን፣ በእስራኤል ልጆች ቤቶች ላይ አልፎ ግብፃውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፉ መስዋዕት ይህች ናት ትሏችኋላችሁ። ለልጆቻችን የምናስረዳቸው ይህን ነው ወዳጆቼ። ደሙ ምንድን ነው ታዲያ? የመጀመሪያው ደም እግዚአብሔር ከእኛ ለመጀመሪያ ጊዜ የሚፈልገው ነገር ነው። ህይወት ያለበትን ተንቀሳቃሽ ሁሉ መብል ይሁናችሁ፣ ነገር ግን ነፍሱ ደሙ ያለችበትን ስጋ አትብሉ። ለምን? ነፍሳችሁ ያለበትን ደማችሁን በእርግጥ እሸዋለሁ። በደንብ ልድገመው። ነፍሳችሁ ያለችበትን ደማችሁን በእርግጥ እሸዋለሁ። ደም ማለት ነፍሳችን ያለችበት የነፍሳችን ህይወት ማለት ነው። እግዚአብሔር ይፈልገዋል ደምን። ቅድም እንዳልኩች ምልክት ሆነ። ኢያሱ ሁለት ከአንድ እስከ አራት ራብ ሁለቱን የእስራኤል ሰላዮች ተቀብላ በሸኘች ጊዜ እነሆኛ ወደ አገሩ በገባን ጊዜ ይህንን ቀይ ፈትል እኛን ባወረድሽበት መስኮት በኩል እሰሪው፣ ቤተሰቦችሽን ሰብስበሽ ወደ ቤትሽ ግቢ። ምልክት ነው። ሶስተኛው በብሉይ ኪዳን እግዚአብሔር ከመረጠው ከህዝቡ ከእስራኤል ጋር የገባው ቃል ኪዳን ውል ነው። አዲስ ኪዳን ላይ ይህን ጽዋ በጠጣችሁ ጊዜ እንዳለው ማለት ነው። ይህ ስለ ሁሉ የሚፈስ የአዲስ ኪዳን ደሜ ነው እንዳለው እግዚአብሔር በብሉይ ኪዳን ከእስራኤላን ጋር የገባውም በበጎች በፍየሎች ደም ነው። ስለዚህ ደም ምንድን ነው ብላችሁ ካላችሁ፣ በአዲስ ኪዳን ክርስቶስ ኢየሱስ እግዚአብሔር ከሰዎች ጋር የገባው ኪዳን ነው። በብሉይ ኪዳንም እግዚአብሔር የገባው ኪዳን ነው። ሌላው ስለ ኃጢአት የሚታረድ የፋሲካ በግ ሆነ። በችንካር በጦር ተወጋ፣ የእሾህ አክሊል አደረገ። አንደኛ ቆጥር አምስት ሰባት ላይ መመካታችሁ መመካታችሁ መልካም አይደለም፣ ጥቂት እርሾ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷል እና የሚገርም ክፍል ነው ፋሲካችን ክርስቶስ ምን ብሏል? ታርዷል። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ። እዚሁ ጋር እንዴት ሆነን እናክብር? በመንግስት ስትመጣ አስበኝ ብለን እንደዛ ሰው ንስሓ በመግባት ለኃጢአት የሚፈስ የአዲስ ኪዳን ደሜ ነው እንዳለ ይቅርታ እግዚአብሔርን መጠየቅ። ደግሞ እንዴት እናክብረው ካላችሁ፣ በእውነት ቂጣ በዓልን እናድርግ። በእውነት በውሸት አይደለም። የህዝብን ፈቃድ እያደረግን አይደለም፣ እናድርግ። በክፋትና በግፍ እርሾ አይደለም። ብዙ አይነት እርሾ አለ። የክፋት እርሾ አለ፣ እናት ነው፣ ተመሳሳዮች ናቸው። የግፍ እርሾ አለ። እኔ በዚህ ፋሲካ ጌታዬን የምለምነው ለእኔም ለትውልድም ከግፍ እርሾ ተለይተን ፋሲካ እንድናከብር። ራእይ አምስት ዘጠኝ አራቱ እንስሶችና ሀያ አራቱ ሽማግሌዎች መጽሐፉን ትወስድ ዘንድ ማተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና። እላይ ፋሲካችን ክርስቶስ ታርዷል። በግ አይደለም የታረደው ወዳጄ፣ ፍየል እንስሳ አይደለም የታረደው ወዳጄ፣ ኢየሱስ ክርስቶስን የታረደው ፋሲካችን ክርስቶስ ታርዷል። ትፈታ ዘንድ ይገባሃል፣ ታርደሃልና፣ በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ በደሙ ነው የጸደቅ ነው እንዳልንቀድም በደሙ ነው የተዋጀኑ። በደሙ ነው የተገዛ ነው። ወዳጆቼ እምነት የአንድ ቤተክርስቲያን አባል መሆን አይደለም። በክርስቶስ ኢየሱስ መጽደቅ ነው፣ በደሙ መዋጀት ነው። ታርዳሃልና በደምህ፣ በምኑ ዋጀን? በደሙ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከህዝቡም ሁሉ ሰዎችን ዋጅተህ ለአምላካችን መንግስት ካህናት የሆኑ ዘንድ ካህናት ነን የምንለው ለዚህ ነው። በደምኑ ተዋይተን ነው። መዋጀት ብቻ አይደለም ምን አደረጋቸው? ለአምላካችን መንግስት ካህናት የሆኑ ዘንድ አደረካቸው በምድርም ላይ ይነግሳሉ። የነገስነው የምንነግሰው ካህናት የሆንነው በክርስቶስ ኢየሱስ ደም ተዋይተን ነው። ዮሐንስ 19:34 ከጭፍሮቹ አንዱ ጎኑን በጦር ወጋው ወዲያውም ደምና ውሃ ወጣ ይላል። ሌላኛው ደሙ ምን ያመለክታል? ለኃጢአታችን ማጠቢያ የምናነጻበት የምንቀድስበት ሆነ። ቅድም እንዳልኩት ቅድስና በክርስቶስ ኢየሱስ ደም ነው። ጽድቅ በክርስቶስ ኢየሱስ ደም ነው። ራእይ አንድ አምስት ለወደደን አሜን፣ ከኃጢአታችንም በደሙ ላጠበን። ከኃጢአት መታጠብ የሚቻለው በደሙ ነው። በሌላ በምንም መንገድ መታጠብ መንጻት መቀደስ አይቻልም። ለወደደን ከኃጢአታችንም በደሙ ላጠበን፣ መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ለወደደን ከኃጢአታችንም በደሙ ላጠበን። እነዚህ ነጩን የለበሱ እነማን ናቸው? ከታላቁ መከራ የመጡ ልብሳቸውን በበጉ ደም አጥበው ያነጹ። ራይ 7 14 ከሽማግሌዎች አንዱ እነዚህ ነጩን የለበሱ እነማን ናቸው? ልብሳቸውን በበጉ ደም ያጠቡ። አንደኛ ዮሐንስ አንድ ሰባት የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ወዳጆቼ ከኃጢአት ሁሉ የምንነፃው በክርስቶስ ኢየሱስ ደም ነው። በጣም የሚገርመው እዚህ አንደኛ ዮሐንስ 1 7 ላይ እንዲህ ከማለቱ በፊት ኃጢአት የለብንም ብንል እንዋሻለን። ብዙ ሰው ኃጢአት የለብኝም ነው የሚለው። ጌታ ምሕረት ያድርግልን። አንዷን የሰራ ኃጢአትን ብዙንም እንደሰራ ይቆጠራል ይላል፣ ከዘፍጥረት እስከ ራእይ አንድ ሰው አቶ ነው። ሚክያስ ሰባትን አንብቡት። ኢሳያስ አምሳ ዘጠኝን አንብቡት። ባለፈው አምቦ ነው። ኢሳያስ ምዕራፍ አንድን አንብቡት። ወዳጆቼ ኃጢአት የለብንም ብንል እንዋሻለን ቃሉም በኛ ውስጥ የለም። ውሸታም ማን ነው ካልከኝ፣ ኃጢአት የለብኝም እኔ ጻድቅ ነኝ የሚል ሰው። ስለዚህ ነው ከእናንተ ኃጢአት የሌለበት ምን ይበላት ይውገራት። ወዳጆች ስሙ፣ በዚህ ዘመን የማየው ነገር አለ። ሰዎች ይሳሳታሉ፣ በተለያየ መንገድ ሲሳሳቱ ምሳሪ ይበዛ ልክ ነው። አይተን እንዳላየ ማለፍ የለብንም። ደማቸው ከእጃችን ይፈለጋል። እነዚህን ሰዎች ስንተች እንዲመለሱ ስናስብ ግን ከእናንተ ኃጢአት የሌለበት ይውገራት ነው ያሉ። አሁን በጣም የታወቁ ዘማሪዎች አሉ። እነዚህ ዘማሪዎች የጭቃ ጅራፋቸውን አንስተው ሲሉ በትዕቢት ወዳጆች፣ በትዕቢት የተሰራ ስህተት በትዕቢት አይታረምም። በትህትና ነው በልመና ነው። እግዚአብሔር ደግሞ አለ ከእናንተ ኃጢአት የሌለበት የሌለባት ይውገራት። ሁሉ በደለኞች ስለሆኑ ምን ይሆኑ ሁሉም ሄዱ። ወዳጄ ልክ ነው። ስህተት መታረም አለበት። ስተት በስተት ግን አይታረምም በትሪት አይታረምም። የልጁም የኢየሱስ ኢየሱስ ክርስቶስ ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል፣ ከእናንተ ኃጢአት የሌለበት ይውገራት እንዳለ ኃጢአት የለብንም ብንል እንዋሻለን። ጌታ ሸፍኖልን ከሌላው የተሻለ ሊሆን ይችላል። የክርስቶስ ደም ከኃጢአት የምነጻበት፣ ሌላው የክርስቶስ ደም የተዋጀንበት አንደኛ ጴጥሮስ 1 19 በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግደም በክቡር የኢየሱስ ክርስቶስ ደም እንደተዋጃችሁ ታውቃላችሁ። የክርስቶስ ደም የተዋጀንበት ነው። የክርስቶስ ደም ወደ መንግሥተ ሰማይ ወደ ሰማያቱ ኢየሩሳሌም የገባንበት ነው። ዕብራውያን 9 12 ነገር ግን ክርስቶስ ብሎ ብዙ ካለ በኋላ ሊቀ ካህናችን ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ ይላል። እኛም የገባነው እኛን ወክሎ በክርስቶስ ኢየሱስ ደሙ ከእግዚአብሔር ጋር የታረቅንበት ደም ነው። አሁን ግን ኤፌሶን 2:13 እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወደ እግዚአብሔር መቅረብ የሚቻለው በክርስቶስ ኢየሱስ ደም ነው። እርሱ ሰላማችን ነውና ሁለቱን ያዋሃደ የጥልን ግድግዳ አፈረሰ ይላል። ቆላስይስ አንድ በመስቀሉ ደም ሰላም አድርጎ ለራሱ እንዲያስታርቅ ፈቅዷል። ከሞተ ስራ ሕሊናችንን የሚያነጻ የክርስቶስ ኢየሱስ ደም ነው። ዘጠኝ ከአንድ እስከ አስራ አራት ሩያን ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር አቀረብ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆናል። ከሞተ ስራ ህሊናችን የምንነጻው በክርስቶስ ኢየሱስ ደም ነው። የጸደቅንበት ደም ነው። የዘላለም ህይወት ያገኘንበት ደም ነው። የሰው ልጅ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም ማላችሁ ይላል ዮሐንስ 6:54 ስጋይኔ የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋይኔ የሚበላ ደሜን የሚጠጣ በኔ እኖራን እኔም በርሱ እኖራለሁ። ስሞቻችን የሚጻፉበት የህይወት መጽሐፍ ነው የመጨረሻው። ራዕይ 13 8 ከአለም ፍጥረት ጀምሮ በታረደው በግ ህይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል አውሬው። ወዳጆቼ ስማችን የሚጻፈው በታረደው በግ መጽሐፍ ነው። የታረደው በግ መጽሐፍም ይባላል። በህይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። በእሳት ባህር ከመጣል ያድነን እድል ተሰጥቶናል። በዚህ እድል የተጠየቅነው እኔ ስለእናንተ ሞቻለሁ ነው። እኔ ስለእናንተ ደሜን አፍስሻለሁ ነው። በእኔ መኑ ነው። እግዚአብሔር በእሱ እንድናምን ይርዳል። እግዚአብሔር ሆይ ስለረዳሃኝ አመሰግንሃለሁ። ስለሰማነው ቃል ክብር ላንተ ይሁን። ደምህ ምን እንደሆነ በሚገባ ገብቶና ጌታ እግዚአብሔር ወይ፣ በእውነት እጸልያለሁ። ለፍርድ ስትመጣ አስበኝ እንዳለ እንደዛ ሰው ለፍርድ ስትመጣ መታሰብ እንዲሆን እጸልያለሁ። ወዳጆች፣ አንድ ጸሎትን እንጸልያለን፣ ይቅርታ እየጠየቅን ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜህ ነው እንዳለ እግዚአብሔር ሆይ አመሰግንሃለሁ። ፋሲካ ሳከብር እንዴት ማክበር እንዳለብኝ ተናግረኸኛል። እንደ ቃል ሆኜ እንዳከብር እርዳኝ። ለፍርድ ስትመጣ አስበኝ። ኃጢአቴን ሁሉ በደምህ እጠበኝ፣ በደምህ ቀድሰኝ፣ በደምህ አጥበህ አንጻኝ። ይቅር ስላልከኝ ስሜን በበጉ ደም መጽሐፍ በታረደው በግ ደም መጽሐፍ ስለ ጻፍክልኝ አመሰግንሃለሁ። ክፉ ለዘላለም ይታሰር። እግዚአብሔር ሆይ ተባረክ፣ ከእኛ ጋር አሁን በኢየሱስ ስም አሜን። ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ እናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20።